ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ባህርበር ለምን እንደሚያስፈልገን የምናውቀው እኛ ኢትዮጵያን ብቻ ነን ሲል የውጭ ጉዳይ ሚኒስቴር መግለጫ ሰጠ። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት ጋዜጣዊ መግለጫ ከሰሞኑ የተለያዩ መድረኮች የኢትዮጵያ ባለስልጣን የባህርበር በተመለከተ እየሰጡት ያለውን አስተያየት አስመልክቶ የኤርትራ መንግስት ምላሽ እንዴት ይመለከቱታል ተብለው በተጠየቁት ነው። በዚህም ጉዳይ በዝርዝር የምንመለከተ ይሆናል። አሜሪካ በኢትዮጵያ የሚገኙ ዜጎች የሀገሪቱን ሕግ አክብረው እንዲንቀሳቀሱ አሳሰበች። ኢትዮጵያ ውስጥ የምትቆዩ ጊዜ በህጋዊ ሁኔታ መቆየት በጣም አስፈላጊ ነው ብላለች። በኢትዮጵያ የአሜሪካ አምባሳደር ኤርቨር ማሲንጋ ምናሉ የሚለው የዜና ትንታኔያችን አካቶታል። ኢትዮጵያና ኬንያ ከሁለት ዓመታት ወዲህ ለመጀመሪያ ጊዜ ታላቅ ወታደራዊ የትብር ስምነት ተፈራረሙ። ዛሬ በሁለቱ ሀገራ መካከል የተፈረመ ወታደራዊ ስምነት እንደ ኤሮፕ አጣጠር 1963 ኬንያ ነፃነቷ ማግኘት ተከትሎ ከተፈራረሙ ቀጥሎ መካከል ለመከላከያ የተደረገ ታላቅ ወታደራዊ ስምነት ተብሏል። በዚህም የዜና ተንታኔያችን የምንመለከተው ይሆናል። በጸጥታ ችግር ምክንያት ለሁለት ዓመታት ተዘግቶ የቆየው የመቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ ሊከፈት ነው ተብሏል። በአማራ ክልል ደቡብ ወሎ ዞን የሚገኝ የመቅደል አምባ ዩኒቨርሲቲ መካከል መካነ ሰላም ካምፓስ በጸጥታ ችግር ምክንያት ለሁለት ዓመታት ተዘግቶ ቢቆይም ዘንድሮ ተማሪ መቀበል እንደሚጀምር የዩኒቨርሲቲው ባለስልጣን አስታውቋል። በዚህም የዜና ትንታኔያችን አካቶታል። የፌዴራል ጠቅላይ ፍርድ ቤት የሸገር ኤፍኤም ሬዲዮ ጋዜጠኞች በዋስትና እንዲለቀቁ የስር ፍርድ ቤቱ የሰጠው ውሳኔ አጸና። በዚህም ጉዳይ የፌዴራል ጠቅላይ ፍርድ ቤት በሽብርተኛ ወንጀል ተጠርጥረው ከሁለት ሳምንታት በላይ በስር ላይ የሚገኙት የሸገር ኤፍኤም ሬዲዮ ጣቢያ ጋዜጠኞች በ50 ሺህ ብር ዋስ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠው ውሳኔ አጽንቷል። በዚህም የዜና ትንታኔያችን የምንመለከተው ይሆናል። ራይትሶች ሰዎች መንግስት ከምርጫው አስቀድሞ ጋዜጠኞች ላይ የሚያደርገው አፈና አጠናክሯል ተባለ። አለም አቀፍ የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ኢትዮጵያ መንግስት ከመጪው አጠቃላይ ምርጫ አስቀድሞ ገለልተኛ ድምፆች ላይ የሚያደርገው አፈና አጠናክሯል ሲል ከሷል። የዜና ትንታኔያችንም እነዚህን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር ሰብስክራይ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዜና ትንታኔያችን ስናልፍ ባህር በር ለምን እንደሚያስፈልገን የምናውቀው እኛ ኢትዮጵያን ብቻ ነን አሉ የውጭ ጉዳይ ሚኒስትሩ። የሚኒስትሩ ቃል አቀባይ አምባሳደር ነቢያ ጌታቸው ዛሬ በሰጡ መግለጫ ከሰሞኑ በተለያየ መድረኮች የኢትዮጵያ ባለስልጣን ባህር በር በተመለከተ እየሰጡት ያለው አስተያየት አስመልክቶ የኤርትራ መንግስት ምላሽ እንዴት ይመለከተዋል በሚል ተጠይቀው ነው። ይህም ሲመልሱ ባህር በር አስፈላጊነት የሚመለከት በጠቅላይ ሚኒስትር አብይ አህመድ እንዲሁም ከፍተኛ አመራሮች ተደጋጋሚ የተገለጸ ነው ብለዋል። በተጨማሪም ባህር በር ለምን እንደሚያስፈልገን የምናውቀው እኛ ኢትዮጵያን ብቻ ነን ያሉ ሲሆን ለምን እንደሚያስፈልገን በግልጽ አስቀምጠናል ሲል ተገልጸዋል። ይህም ማግኘት የምንችልበት ሰላማዊና ዲፕሎማሲያዊ ፍትሐዊና ህጋዊ መንገድ በተመለከተ ይሆናል ሲሉ አስረድተዋል። ይህም የባህር በር አስፈላጊነት በተመለከተ ኢትዮጵያ ብቻ ሳይሆን ጎረቤት ሀገራት መሪዎች ጭምር መግለጹን አስረድተዋል። ከሰሞኑ የሶማሌው ፕሬዝዳንት ሰሸሙ አምር በሰጡ ቃለ ምልልስ ኢትዮጵያ የባህር በር ጥያቄው ተገቢነት ያለው ነው በማለት መዘገቡ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ዛሬ የኛ የሆነው ቀይ ባህር መልሶ ለመጠየቅ የሚሰጋና የሚጠራጠር ትሉል መፍጠር የስነ ልቦና ስብራት አካል ነው ማለታቸው የሚታወስ ነው። አሜሪካ በኢትዮጵያ የሚገኙ ዜጎች ሀገሪቱን ህግ አክብረው እንዲንቀሳቀሱ አሳሰበች። ኢትዮጵያ ውስጥ የምትቆዩ ጊዜ በህጋዊ ሁኔታ መቆየት በጣም አስፈላጊ ነው ብለዋል። ይህም ያሉት የኢትዮጵያ አምባሳደር ኤርቪን ማሲንጋ የምትገኙ አሜሪካ ሁሉም ኢትዮጵያ ኢሚግሬሽን ደንቦች እንዲታከብሩና ቪዛዎችም አሁን ወይም መኖሪያ ፈቃዳችሁ ከጊዜ ከማለፉ በፊት እንዲታሳድሱ ሲሉ አሳስበዋል። በህዳር 2017 እንደ ኢትዮጵያ አቆጣጠር የኢትዮጵያ መንግስት የቪዛ ጊዜ አሳልፎ መቆየት ህገወጥ ስደት ለመቀነስ የቪዛ ጊዜ አሳልፎ የሚቆይ ግለሰብ የሚጣልበት የገንዘብ ቅጣት በአንድ ቀን ወደ 30 የአሜሪካ ዶላር አሳድጓል። ይህ በፍጥነት ሊጠራቀም የሚችል ነው ብለዋል። ኢትዮጵያ ኢሚግሬሽን ባለስልጣን ቪዛ አሳልፈው በመቆየት የገንዘብ ቅጣት ያለባቸው የአሜሪካ ዜጎች እዳ በሙሉ በዶላር እንዲከፍሉ ድረስ ሀገርን እንዳይወጡ ለመከልከል እንደሚችል እባክዎ ልብ ይበሉ ብለዋል። አሜሪካ ኤምባሲ ቪዛ አሳልፎ መቆየት ምክንያት የሚጣለው ገንዘብ ቅጣት ለመክፈል ብድር የመስጠት ፍቃድ አሁንም በኋላ የለም ብለዋል። ስለዚህ ኢትዮጵያ የቱሪስት ቪዛ የሚፈቅደው 30 ወይም ዘጠና ቀናት በላይ መቆየት ከፈለጉ ቪዛ ከማብቃት በፊት ኢትዮጵያ ኢሚግሬሽንና ዜግነት አገልግሎ ዋና መስሪያ ቤት የቪዛ ማራዘሚያ ወይም የመኖሪያ ፍቃድ በተንዶ ቢጫ ካርዴ በሚባለው ይጠይቁ ብለዋል። ይህም ኢትዮጵያ የተለመዱና የአሜሪካ ፓስፖርት እንደ ብቸኛ ማስታወቂያ የሚጠቀሙ ልጆች ጨምሮ የውጭ ፓስፖርት ያላቸው ሁሉም ልጆች በቪዛ ሳልፎ የመቆየት ቅጣት ተገዢ ነው ብለዋል። ስለዚህ በአኮን ኢትዮጵያ የሚገኝ ዜግነት ያላቸው ልጆች በአሜሪካ ፓስፖርታቸው ውስጥ የጸና ኢትዮጵያ ቪዛውን ቢጫ ካርድ እንዳላቸው አረጋግጡ ብለዋል። ኢትዮጵያ የምትገኘው አሜሪካ ሁሉም ኢትዮጵያ ኢሚግሬሽን ደግሞ እንድታከብርና ቪዛና ወይም የመኖሪያ ፈቃዳጅ ጊዜ ማለፉ በፊት እንድታሳድሱ ሲሉ አሳስበዋል። የውጭ ዜጎች በአሜሪካ ውስጥ ሲሆኑ ለአሜሪካ ህጎች ተገዥ እንደሚሆኑ ሁሉም በውጭ ሀገር የምትሆኑበት ጊዜ የምትገኙ ሀገር መሆን አለባቸው ብሎ አስታውሰዋል። ኢትዮጵያ ውስጥ በሚቆዩበት ጊዜ በህጋዊ ሁኔታ መቆየት በጣም አስፈላጊ ነው ብለዋል። ይህ እንደ ዓለም አቀፍ ዜጎች ባለ ግዴታና ሀለፊነት ሲሆን ከዚህ በላይ ገንዘባችሁን ለመቆጠብ ብልህ ውሳኔ ነው ሲሉ መልእክት አስተላልፈዋል። ኢትዮጵያና ኬንያ ከሁለት ዓመት ወዲህ ለመጀመሪያ ጊዜ ታላቅ ወታደራዊ ትብር ስምነት ተፈራረሙ። ዛሬ በሁለቱ ሀገራ መካከል የተፈረመ ወታደራዊ ስምነት እንደ ኢትዮጵያ አቆጣጠር 1963 ኬንያ ነፃነቷ ማግኘት ተከትሎ ከተፈራረሙ ቀጥሎ መከላከያ ለመከላከል የተደረገ ታላቅ ወታደራዊ ስምነት ነው ተብሏል። የጦር ኃይሉ ጠቅላይ ታማዦርሹም ፊልድ ማርሻል ብርሃኑ ጁላና የኬንያው መከላከያ ታማዦርሹም ጀኔራል

ሀሪር የመከላከያ ጠቅላይ መምሪያ ሁለትዮሽ ውይይት ካደረጉ በኋላ ነው በጋራ ስምምነት የሚቻልበት መስኮቶ ወታደራዊ ትብብር ስምምነት ተፈራርመዋል። ወታደራዊ ትብብር ስምምነት እንደሌሎች ስምምነት የሚታይ ሳይሆን ስትራቴጂካዊ በሆኑ ስራዎች በጋራ መስራት የሚያስችልና በሀገራት መካከላኛ ያላቸው ግንኙነት መተማመን የሚያድግበት ወት የሚፈጸም ነው ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና በዚህ ወቅት የኬንያ ኢትዮጵያ መካከል ተቋማት የተለያዩ ወታደራዊ መስኮ ትብብር እየሰሩ መምጣታቸውን ጠቁሞ ቀጣይ ጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉን የገለጹ

የፌዴራል ጠቅላይ ፍርድ ቤት የሸገር ኤፍኤም ሬዲዮ ጋዜጠኞች በዋስ እንዲለቀቁ የስር ፍርድ ቤት የሰጠውን ውሳኔ አጸና። የፌዴራል ከፍተኛ ፍርድ ቤት ሽብር ወንጀል የተጠረጠሩ ሁለት ሳምንት በፊት እስር ላይ እንደሚገኙ የሸገር ኤፍኤም ጋዜጠኞች በሃምሳ ሺ ብር ዋስ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ አጽንተዋል። የሸገር ኤፍኤም ሬዲዮ አርቲ ትዕግስት ዘርይሁን እና ሪፖርተር ምንታምር ጸጋዬ በዋስ ከእስር እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ላይ የፌዴራል ፖሊስ ወንጀል ምርመራ ቢሮ ጋዜጤ በእስር ቢለቀቁ ማስረጃ ሊያጠፉ ይችላሉ በሚል የጠየቀውን ይግባይ ውድቅ ተደርጎበታል። የፌዴራል ጠቅላይ ፍርድ ቤት ሁለተኛው ወንጀል ችሎት ተጠርጣሪዎች እስር ቢለቀቁ ማስረጃ ያጠፉብኛል የሚለው ፖሊስ ማመልከቻ ባለመቀበሉ የዋስ መብታቸው እንዲከበር ዛሬ በዋለው በወስን መዘገቡ መዘገቡን ታወሳል። በጸጥታ ችግር ምክንያት ለሁለት ዓመት ተዘግቶ የቆየ መቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ ሊከፈት ነው ተብሏል። በአማራ ክልል ደቡል ዞል የሚገኝ መቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ በጸጥታ ችግር ምክንያት ለሁለት ዓመታት ተዘግቶ ቢቆይም ዘንድሮ ተማሪ ለመቀበል እንደሚጀምር የዩኒቨርሲቲው ባለስልጣን አስታውቋል። በመቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ ዳይሬክተር የሆኑት አቶ አብዱሮማን አወል ባለፉት ሁለት ዓመታት በአካባቢ በጸጥታ ጸጥታ አካላት ጋርና ፋኖ ታጣቂ መካከል ሲካሄድ ከነበረ ጦርነት ምክንያት ስራ ተቋርጦ እንደነበር አስታውሰው አሁን ከመስከረም 15 ጀምሮ ተማሪ ለመቀበል እንደሚጀምር ጠቁመዋል። ሂማን ራይትስ ዎች መንግስት ከምርጫ አስቀድሞ ጋዜጠኞች ላይ የሚያደርገው አፈና አጠናክሯል ብለዋል። አለም አቀፍ የሰብአዊ መብት ተሟጋች ተቋም ሂዩማን ራይትስ ዎች ኢትዮጵያ መንግስት ከመጪው አጠቃላይ ምርጫ አስቀድሞ ገለልተኛ ድምጽ ላይ የሚያደርገው አፈና አጠናክሯል ሲል ካሰዋል። የመንግስት የጸጥታ ኃይሎች ከነሐሴ አንስቶ በርካታ ጋዜጠኞችና የመገናኛ ብዙኃን ባለሙያዎች በዘፈቀደ እንዳሰሩም አስታውቋል። የሰብአዊ መብት ተሟጋጅ ተቋም ይህንን ክስ ያቀረቡ ሀገሪቱ የመጨረሻው ጋዜጠኞች ስር በተመለከተ ሰኞ መስከረም 12018 ባወጣው መግለጫ የሂዩማን ራይትስ ዎች አፍሪካ ምክትል ዳይሬክተር የሆኑ ላቲቭ ባደር ኢትዮጵያ ባለስልጣን ገለልተኛ ዘገባ ለማፈን እንደ አዲስ ጥረት የጀመረው ተጠያቂነት ለማስቀረት ነው፣ በማለት እንደተናገሩ መግለጫው ጠቅሷል። የኢትዮጵያ መንግስት የጸጥታ ኃይሎች ከነሐሴ ወር ጀምሮ በዘፈቀደ በርካታ ጋዜጠ መገናኛ ብዙሀን ባለሙያ ዘፈቀደ እንዳሰሩ ሁማን ራይትስ በመግለጫ አስረድተው ቢያንስ ስድስት የመገናኛ ብዙሀን ባለሙያ ዘፈቀደ መታሰራቸው የገለጸው የሰብአ መተሟጋጅ ተቋም ከእነዚህ ውስጥ ከሰው እንዳይገናኙ የተደረጉት ያለ ክስ ለረጅም ጊዜ የታሰሩ እንዳሉ አስታውቋል።